የሁቲ ታጣቂ ቡድን በአሜሪካ የሚደርስበት ድብደባ ሊያዳክመው አልቻለም። ታጣቂ ቡድኑ በትላንትና ዕለት ሚሳኤሎችን ወደ እስራኤል ተኩሷል። በህንድና ፓኪስታን መካከል ያለው መካረር እየተባባሰ መጥቷል። ሁለቱ ሀገራት የተኩስ ልውውጥ ያደረጉ ሲሆን ወደ ተሟላ ጦርነት መግባታቸው አይቀርም እየተባለ ነው። የኢራኑ ውጭ ጉዳይ ሚኒስትር አሜሪካን የሚያስቆጣ ንግግር አድርጓል። የውጭ ጉዳይ ሚኒስትሩ ኢራን ኒኮለር መታጠቅ ሙሉ መብት አላት ብለዋል። ሰላም ጤና ይስጡልን የሰሞነኛ ቤተሰቦች የዕለቱ ወታደራዊ መረጃዎች እንደሚከተለው ተሰናድተዋል። እስከ ፍጻሜው አብራችሁን ቆዩ። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ ሁለትና ባለ ሶስት መኝታ እስከ አርባ በመቶ እውነተኛ ቅናሽ በማድረግ ባለ ሁለት መኝታ 9 ሚሊዮን 416 ሺህ የነበረውን 5 ሚሊዮን 649 ሺህ፣ ባለ ሶስት መኝታ 13 ሚሊዮን 268 ሺህ የነበረውን 7 ሚሊዮን 960 ሺህ። የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333። ሸምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። ነፈተት ሀውቲ በእስራኤል ላይ ሙሉ ጦርነት አወጀ። በርካታ ሚሳኤሎችን ወደ ቴል አቪቭ ተኩሷል። ከአሜሪካ በኩል ተደጋጋሚ ጥቃት እየደረሰበት የሚገኘው የየመኑ ታጣቂ ቡድን ሀውቲ በእስራኤል ላይ የሚያደርገውን ዘመቻ በማጠናከር ሙሉ ጦርነትን በእስራኤል ላይ አውጇል። የኢራኑ ፕሬስ ቲቪ ይዞት በወጣው መረጃ መሰረት የሀውቲ ታጣቂ ቡድን በትላንትና ዕለት ብቻ ሶስት ሚሳይሎችን በእስራኤል ላይ ተኩሷል። ሀውቲዎች በእስራኤል ላይ ሃይፐርሶኒክ ባላስቲክ ሚሳይልን የተጠቀሙ ሲሆን አስፈላጊ ነው የተባለን የእስራኤል ግዛትና ኢላማ በተሳካ ሁኔታ መምታታቸውንም ይፋ አድርጓል። የሀውቲ ሚሳይሎች ኢላማ ያደረጉት ሃይፋ የተባለውን ስፍራ መሆኑም ታውቋል። እኔ በተኮስኩት ሚሳኤል ሳቢያ በሚሊዮን የሚቆጠሩ የእስራኤል ዜጎች ከጥቃቱ ለመሸሽ ወደ መጠለያ ገብተዋል ያለው ታጣቂ ቡድኑ መላው የአረብ ሀገራት ሃይማኖታዊ ግዴታቸው መሆኑን ተከትሎ ጠላት ባላት እስራኤል ላይ መተባበር አለብን ብሏል። ሀውቲ ታጣቂ ቡድን ሀውቲዎች ፍልስጤም ሁለት ሲሉ የሰየሙት ሚሳኤል የእስራኤልን ራማት ዴቪድ የአየር ኃይል ቤዝ ሳይመታ እንዳልቀረ የተነገረ ሲሆን በጥቃቱ የተነሳም የፍንዳታው ድምፅ እስከ ቴል አቪቭ ድረስ ተሰምቷል ነው የተባለው። ጥቃቱን የሰሙ የሰሜንና መካከለኛው እስራኤል የሚኖሩ የሀገሪቱ ዜጎች ወደ መጠለያ ስፍራ ለማምራት ሲሯሯጡ የታዩ ሲሆን የአደጋ ጊዜ ድምፅ ማስተላለፊያዎችም በተደጋጋሚ ድምፅ ሲያሰሙ ነበር ተብሏል። ከጉዳዩ ጋር ተያይዞ መግለጫን የሰጠው የእስራኤል ጦር ከሀውቲ የተተኮሱት ሚሳኤሎች በአየር ላይ እያሉ ተመጥተው ወድቀዋል ነው ያለው። በሌላ በኩል አሜሪካ ሀውቲን ለማዳከም በሚል የምታደርገውን ጥቃት አጠናክራ የገጠለች ሲሆን በትላንትና እለትም ሆዴዳ በተባለ ወደብ ላይ የሚገኘውን የራስ ኢሳ የነዳጅ ማጠራቀሚያ ስፍራም በአየር ጥቃት ኢላማ አድርጓለች። የሆቲ ታጣቂ ቡድን ልሳን እንደሆነ የሚነገርለት አልመስራ ቴሌቪዥን የአሜሪካ ጦር ሰባት የተለያዩ ጥቃቶችን በስፍራው ላይ ማድረሱን ይፋ አድርጓል። ከፈረንጆቹ ማርች 18 ጀምሮ በየዕለቱ በሚባል ደረጃ በየመኑ ታጣቂ ቡድን ሆቲ ይዞታዎች ላይ አሜሪካና አጋሮቿ ጥቃቶችን እየፈጸሙ ናቸው። የአሜሪካና አጋሮቿ የእስካሁን ጥቃት ግን የሃውቲን አቅም ሊያዳክሙ አልቻለም። ታጣቂ ቡድኑ በቀይ ባህር ላይ ያሉትን የአሜሪካ የጦር መርከቦች እየመታ ሲሆን፣ ወደ እስራኤልም ተደጋጋሚ ጥቃቶችን ፈጽሟል። ሕንድና ፓኪስታን የተኩስ ልውውጥ አደረጉ። የህንድ ጦር አመራሮች ፓኪስታን የተኩስ አቁም ስምምነትን በጣሰ መልኩ በህንድ ላይ ጥቃትን ፈጽማለች፣ ተኩስንም ከፍታለች ሲሉ ከሷል ይህም በሁለቱ ሀገራት መካከል ለዘጠነኛ ተካታይ ቀን የተደረገ የተኩሱ ልውውጥ ሆኖ ተመዝግቧል። በሁለቱ ሀገራት መካከል ያለው መካረር ዳግመኛ ያገረሸው ያለፈው ሳምንት በጃሙ ካሽሚር ግዛት በቱሪስቶች ላይ የሽብር ጥቃት ከደረሰ በኋላ ነው። አሁን ላይ እየወጡ ባሉ መረጃዎች የፓኪስታን መከላከያ ኃይል ኩፕራዋ ዩሪና አክኖር በተሰኙ የድንበር አካባቢዎች ላይ ተኩስን ከፍቷል። የህንድ ወታደሮችም ለፓኪስታን ወታደሮች በተሳካ መልኩ ምላሽን መስጠታቸው ታውቋል። የአሁኑ ጥቃት ታዲያ ባለፉት ቀናት ከነበረው የተኩስ ልውውጥ ከፍ ያለ መሆኑ የተነገረ ሲሆን ከዚህ ቀደም ባራሙላ ፓንቻና እና ናሹራ የተሰኙ በህንድ የካሽሚር ግዛት ስር የሚገኙ አካባቢዎች የተኩስ ልውውጥ ተደርጎባቸዋል። የህንድ መከላከያ ሚኒስቴርም በፓኪስታን በኩል በጥቃቅን መሳሪያዎች የተደረገብንን ትንኮሳ አግባብ ባለው መልኩ መልሰናል ሲል ተሰምቷል። በፈረንጆቹ ኤፕሪል 22 በኢስራን ቫሊ በተሰኘ ስፍራ ላይ ከ26 በላይ ንጹሐን ቱሪስቶች በታጠቁ ኃይሎች ሲገደሉ ለጥቃቱ ህንድ ፓኪስታንን ተጠያቂ አድርጋታለች ጥቃቱን በማድረስ ረገድ ከፓኪስታን መንግስት ድጋፍ ይደረግለታል የተባለው ላክሻር ታይባ የተሰኘው ታጣቂ ቡድን ኃላፊነቱን መውሰዱ ይታወሳል ስላማባድ በበኩሏ ከጥቃቱ ጋር ተያይዞ ምንም አይነት ግንኙነት የለኝም ያለች ሲሆን ለታጣቂ ቡድኑም ድጋፍን እንደማታደርግ ገልጻለች በተጨማሪም ፓኪስታን ገለልተኛ ተቋም በጥቃቱ ዙሪያ ምርመራ ማድረግ እንዳለበት ይፋ አድርጋለች። የህንድ ፖሊስ ከጥቃቱ ጋር ተያይዞ ሦስት ተጠርጣሪዎችን በቁጥጥር ስር ያዋለ ሲሆን ሁለቱ ተጠርጣሪዎች የፓኪስታን ዜጎች ሆነው ተገኝተዋል። ህንድ በምላሹ ከፓኪስታን ጋር ተፈራርመው የነበረውን የውሃ ማጋራት ስምምነት ሙሉ ለሙሉ አፍርሳለች። ከፓኪስታን የሚነሱ አውሮፕላኖችም በሀገሯ ላይ እንዳርፉ ክልከላን አስቀምጣለች። የፓኪስታኑ መከላከያ ሚኒስተር ካዋጅ አሲፍ ከሪዮተርስ ጋር በነበራቸው ቆይታ ህንድ በፓኪስታን ላይ ጥቃት መክፈቷ አይቀሬ ነው፣ እኛም ምላሽን ለመስጠት በቂ ዝግጅት አድርገናል ሲሉ ተደምጧል። በተጨማሪ ሚኒስተሩ ህንድ በካሽሚር የደረሰውን ጥቃት ራሷ አቀነባብራ በፓኪስታን ላይ ዘመቻን ለመክፈት ዝግጅት እያደረገች ነው ብሏል። የፓኪስታን የደህንነት ቢሮ ህንድ በፓኪስታን ላይ በቀጣይ 48 ሰዓታት ዘመቻን እንደምትከፍት መረጃው አለኝ ማለቱ ይታወሳል። Do not respond to the language of threat, but we do respond to the language of respect ኢራን ኒኩለር እየመታጠቅ መብት አላት። የኢራኑ ውጭ ጉዳይ ሚኒስትር የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ ኢራን የኒኩለር ባለቤት ለመሆን የሚያስችላት ሙሉ መብት እንዳላት ገልጿል። ከአሜሪካ ጋር እየተደረገ ባለው ድርድር እየተነሱ ስላሉ ጉዳዮች መናገር አልፈልግም፣ ነገር ግን ኢራን ለተለያዩ አገልግሎቶች የሚውሉ የኒኩለር ኃይሎችን በእጇ ማስገባት መብቷ እንደሆነም ዓለም ሁሉ ማወቅ አለበት ብሏል። በዓለም አቀፍ ደረጃ የኒኩለር ጦር መሳሪያ ሳይኖራቸው የኒኩለር ኃይልን ለሰላማዊ አገልግሎት የሚጠቀሙ ሀገራት እንዳሉ በማንሳትም ኢራን ይህንን መንገድ ትከተላለች ብለዋል። የኢራኑ ውጭ ጉዳይ ሚኒስትር ሰኢድ አባስ አራክጂ እንደተናገሩት ቴህራን በድርድር ላይ የተመሰረተ መፍትሄ ለማምጣትም ቁርጠኝነቷ አልተለወጠም ብለዋል። በእርግጥም ፍትሐዊና ሚዛናዊ ስምምነት ላይ ለመድረስ ማዕቀብ እንዲቆም ዋስትና መስጠትና የኢራን የኒኩለር መርሃ ግብር የኢራን መብቶች ሙሉ ለሙሉ መከበሩን በማረጋገጥ ሰላማዊ ሆኖ እንደሚቀጥል እምነት ለመፍጠር ከመቼውም ጊዜ በላይ ቆርጠናል ሲሉ በኤክስ ገጻቸው ላይ ጽፏል። ኢራን የኒኩለር መርሃ ግብሯ ለሲቪል ዓላማ ብቻም የታቀደ ነው ትላለች። የኒኩለር ጦር መሳሪያን ለማምረት እየሞከርኩ አይደለም ብትልም በርካታ አያላን ሀገራት እንዲሁም የዓለም አቀፉ የኒኩለር ተቆጣጣሪ ድርጅት እርግጠኛ መሆን አልቻሉም። በተለይም ደግሞ የሀገሪቱንና የተቋሙን ጥርጣሪ ያጠናከረው በ2002 ሀገሪቱ ሚስጥራዊ የኒኩለር ማምረቻ ቦታ እንዳላት መታወቁ ነው። ይህም ኢራንና ሌሎች ሀገራት የተፈራረሙትን የኒኩለር ቁጥጥር ስምምነት እንዲፈርስ ምክንያት ሆኗል። የኒኩለር ቁጥጥር ስምምነት ሀገራት ወታደራዊ ያልሆኑ የኒኩለር ቴክኖሎጂዎችን ለመድኃኒት ግብርናና ኢነርጂ እንዲጠቀሙ የሚፈቅድ ሲሆን የኒኩለር ጦር መሳሪያ ማምረትን ግን ይከለክላል። እንደ አውሮፓውያን ቋጠር በ2018 አሜሪካ ከኒኩሌር ስምምነት ራሷን ካወጣች በኋላ ኢራን ማዕቀቦች ዳግመኛ መጣላቸውን ተከትሎ ቁልፍ የስምምነቱን ነጥቦች ጥሳለች። ኢራን በስምምነቱ ተከልክለው የነበሩና ዩራኒየም ለማበልጸግ የሚረዱ በሺዎች የሚቆጠሩ የተሻሻሉ የማጣሪያ ማሽኖችን ገጥማለች። የኒኩሌር ጦር መሳሪያዎች ወደ 90 በመቶ ተጣርቶ የበለጸገ ዩራኒየምን ይፈልጋሉ። በኢራንና በሃያላን ሀገራቱ መካከል ተደርሶ በነበረው ስምምነት መሰረት ኢራን እስከ 3.6 በመቶ ብቻ የበለጸገ 300 ኪሎ ግራም ዩራኒየም እንዲኖራት ተፈቅዶላታል። ይህም ለሲቪል ኒውክሌር ኃይልና ለምርምር ዓላማዎች በቂ ቢሆንም የኒውክሌር ቦምቦችን ማምረት ግን አስችላትም። እንደ አውሮፓውያን አቆጣጠር በመጋቢት 2025 ዓለም አቀፉ የተቆጣጣሪ ድርጅት ኢራን 275 ኪሎ ግራም ዩራኒየም እንዳላት ገልጿል። ይህም ወደ 60 በመቶ የተጣራ እንደሆነ ይፋ ሆኗል። ሩሲያ 170 ድሮንና 10 ር ሚሳኤል መታጣለች። የሩሲያ ጦር ዛሬ ባወጣው መግለጫ ከዩክሬን የተተኮሱ 170 ሚሳኤሎችና ስሪታቸው በምዕራባውያን ሀገራት የሆኑ 10 ሚሳኤሎች በአየር ላይ ተመተው መውደቃቸውን ይፋ አድርጓል። ጥቃቶቹ የተፈጸሙት በክሬሚያ ቤልግሮድ፣ ሮስቶቭና ኩርስክ ቀጠናዎቹ መሆኑ ተሰምቷል። ከ170 ድሮኖች በተጨማሪ የእንግሊዝ ምርት የሆኑ 8 ስቶርም ሻዶ ክሩዝ ሚሳኤሎችና 3 ዩክሬን ሰራሽ የሆኑት ኔፕቱን ሚሳኤሎች ጉዳት ሳያደርሱ በአየር ላይ ያሉ በሩሲያ ጦር ተመጥተው ወድቋል። የተወሰኑ ድሮኖች ከአየር መከላከያ ስርዓቶች አልፈው በመግባት ሁለት ንጹሐንን መግደላቸውንም የሩሲያ መንግሥት ይፋ አድርጓል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዚህ ሳምንት ለሦስት ቀናት የሚቆይ የተኩስ አቁም ማወጃቸውም ይታወሳል። የተኩስ አቁሙ የሚደረገው የሁለተኛው የዓለም ጦርነት ያበቃበትን በዓል ታሳቢ በማድረግ ሲሆን መያዝያ 30 2017 ዓ ም የሚጀምር ይሆናል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢያ የፑቲንን መግለጫ ተከትሎ ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ወዲያውኑ ጠይቋል። በሁለቱ ሀገራት መካከል የሚካሄደው ጦርነት አሁንም እንደቀጠለ ነው። ሐሙስ ለት ማታ የሩሲያ ሰው አልባ አውሮፕላኖች የዩክሬን ደቡብ ምስራቅ ከተማን ደብድበው ስራት ሰዎች መጎዳታቸው ተገልጿል። ሞስኮ በበኩሏ ዩክሬን በገበያ ስፍራ በሰው አልባ አውሮፕላን ጥቃት ፈጽማለች ስትል ትከሳለች። እንደ ሩሲያ ባለስልጣናት ገለጻ ከሆነ ሩሲያ በምትቆጣጠረው ደቡብ ዩክሬን በተፈጸመ የድሮን ጥቃት ሰባት ሲገደሉ 20 ሰዎች ደግሞ ጉዳት ደርሶባቸዋል። ኬቭ ውንጀላውን ያስተባበለች ሲሆን ጥቃቱ ወታደሮችን ኢላማ ያደረገ ነበር ብላለች። በኤምባሲ በተከበበችውና የአፍሪካ ሕብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ ሁለትና ባለ ሶስት መኝታ እስከ 40 በመቶ እውነተኛ ቅናሽ በማድረግ ባለ ሁለት መኝታ 9 ሚሊዮን 416 ሺ የነበረውን 5 ሚሊዮን 649 ሺ፣ ባለ ሶስት መኝታ 13 ሚሊዮን 268 ሺ የነበረውን 7 ሚሊዮን 960 ሺ። የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927 563333 33። ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን።